ፎከስ የሚያደርግ ወንድ ገንዘብ ፈልጎን የመጣው አንቺን ፈልጎ አይደለም፣ ገንዘብ ገንዘብሽን፣ በልቶ በልቶ በልቶ ሲጫርት ይሄዳል። ስለዚህ እቺ እህታችን አሁንም መልሳ ልጆቿን በትና አረብ ሀገር ልትሄድ ነው። እኔ እንደ አንድ እህት ሀሳብ የምሰጠው ትንሽ አግዘናት እዛው ቡና ጠጡም ሆነ እሺ ካለች ግድ አይ አረብ ሀገር ነው የምሄድ የምፈልገው ካለች መብቷሉን ያልጋፋትም ግን እኔ እንደ እህት ትንሽ ደግፈናት ልጆቿን በትና ከምትሄድ ልጆቿ ሰው ጋር ከሚያድጉ እሱ አዲሱ ትዳሩን ሙሽራውን አልፎ እየኖረ አንደኛ፣ በህግ ሐቋ ሸሪያ ፍርድ ቤትም በሐቅ የሚፈርድ ከሆነ ፈርዶላት ሐቋን እንዲያስመልስላት ድምፅ እንድንሆናት። ሁለተኛ አግዘናት እዛው ቡና ጠጡም ሆነ ሽሮ ቤትም ሆነ ከፍታ እየሰራች ልጆቿ እንድታሳድግ። የፍርድ ሂደቱ ጊዜ ስለሚወስድ እስኪፈረድላት ምን ትብላ? አግዘናት የሆነች ነገር ከፍታ። ልጅቷ በጣም ታታሪ ናት፣ ለጉልበቱ አትሰስትም፣ ትሰራለች ኢትዮጵያ ውስጥ ያልሰራችሁ ስራ የለም። ሰው ትንሽ ከደገፍ ናት ሰርታ ልጆቿን እራሷ ታሳድግ ነው የምለው። በእኔ ሀሳብ የምትስማሙ ከሆነ ትንሽን ደግፋትና ሰርታ ልጆቿን ራሷ ታሳድግ። መልሰ አረብ ሀገር እሷኛ ጋ የምታቸው የትኬት የምናግዛት መስሏት ወደ ዱባይ። እኔ ግን የትኬት ከምናግዛት የሆነ ነገር ብትከፍትና እዛው እየሰራች የህግ አካል አገናኛት አለው። በህግ ጉዳይዋን ይዛ ሲጀምር፣ በሸሪያ ፍርድ ቤት ነው የተጋባችሁት? ሚዩትሽን አብሪ፣ ውዴ፣ ሚዩት ነሽ፣ አይሰማም ድምፅሽ ለኛ። አባቴና የእሱ አባት ነው፣ በቤተሰቤ ነው። ኒካ ታሰረው ማለት ነው እኮ የቤተሰቤቤት ሳድ የቤት ቤት ማለት ሸሪያ ፍርድ ቤት ገብቷል አልገባም? ፊርማ እሱን ያው አላውቅም፣ ያው እኔ ነበርኩት ዱባይ ነበረ የዛኔ አረብ ሀገር ሆኜ ነው። ማለት በቤት ውስጥ ብቻ ተፈረመ ወይስ ሸሪያ ፍርድ ቤት ገባ? የኔ ሸሪያ ፍርድ ቤት ያውቃል መጋባታችሁ? እናንተ ሸሪያ ፍርድ ቤት አያውቅም። ስለዚህ ታዲያ ይሄ ትዳር ምን ኖ ታዲያ ትዳር የሚባለው አልገባኝም። አሁን አንቺ እሱም በጋብቻ ላይ ጋብቻ ለመክሰስ እንኳን የትዳር ያስፈልጋለ ያስፈልጋል ታዲያ የት አለ የተፈራረማችሁበት ወረቀት? አንቺ አረብ ሀገር ሆነሽ ቤተሰቦችሽ ቤተሰቡና ቤተሰቦች የተፈራረሙ ቴታለ ያ ወንድሞቼ ጋር ምናምን ይሆናል። ያው አሁን እኔ ከመጣም ጠይቄ አላውቅም፣ ምረቱ የት አለ ብዬ አላውቅም። እሺ፣ በጣም ጥሩ። ታዲያ አንቺ ንብረትሽን የሁሉ ንብረት ይዞ ሌላ ሚስት አግብቶ ሲኖር ሸሪያ ፍርድ ቤት ሄደሽ ለምን አጥቃል ከሰስሽ? ያ አቅም የለኝም ብዬ ነው እኔን አይቼ ነው። ሸሪያ ፍርድ ቤት አቅም ይፈልጋል እንዴ? ሸሪያ ፍርድ ቤት ገንዘብ ይፈልጋል እንዴ? ሸሪያ ፍርድ ቤት እኮ የሃይማኖት ነው አይደለ?

ይፈልጋል ስንት ስንት ከሳችሁ የምታውቁ ንገሩን። ስንት ይፈልጋል? እቺ ልጅ ሀቋን ማግኘት አለባት። ሸሪያ ፍርድ ቤት በሀቅ የሚፈርድ ከሆነ ለዚህቺ ልጅ ሊፈርድ ይገባል። ለሀቋ ጉልበቷ፣ ላቧ ነፃኑ ይላል። ግማሹ ግማሹ ሁለት ሺ ይላል ሄዳ ሸሪያ ፍርድ ቤት ሂጂ እና ስንት ለመክሰት እንደሚያስፈልግ ንገሪኝ። እኔ እራሴ ከጊዜ እኔ ይሰጥሻለሁ ሥራ። አንቺ አረብ ሀገር ሰው ጋር አስቀምጠሽ ታማሚ የእንኩሽ ጋር አስቀምጠሽ ልጆችሽን ከምትሄጂ አረብ ሀገር ልጆችሽን አቅፈሽ ስሪ። ኢትዮጵያ ውስጥ ስሪ ቤት ማልቀስሽን አቁሚና ንገሪኝ ተስማሚ ያለሽ አረባታ ለተባለ መሄዱ ልጆችሽን በትለሽ። ሀና ምን በሩን ክፍትታፍኝ ጫጫታ እየመጣ ነው ወደዚህ። እኔ ሀቢቡዬ ማንም ማስቸገር የምፈልግ ሰው አደ ነው ወንድሜ። አሁንም ራሱ አይዞሽ ምናምን ይህም ቪዲዮ ካየ በኋላ አይዞሽ አለ ሁልሽ ምናምን እናቴ ምናምን ሳትሞት ምናምን አደራ ብለዋለች። እና እናቴ ካለውም ከሞትኩ አዴራ ሲቲ ምናምን ብለዋለች። እሺ ወንድሞችሽ ግን ለምን ዝም አሉት? ሲቲ ና ሌላ ማግባት መ ነው ይመለከተለን፣ ግን ንብረትሽን እንዲመልስ ለምን አልጠየቁም? ወንድሞችሽ ለምን ዝም አሉት? ወንድም ካለሽ ለምን ዝም አሉ? ለአናፍ ሰጪ ነው ያሉኝ ማለት ነው። ለምን ወንዶ፣ ታሪክ ምንድ ነው ላላስጭው ማለት ሁሉ ነገር ላላስጭ ምናምን ይቅርብሽ ምናምን ያሉኝ ማለት ነው። ግን እኔ የሚያሳስብኝ የሚለኝ ልጆችን እንት ስንት አመት የለፋሽበትን አረብ ሀገር ስንት አመት ነፍተሽ የልጆችን ማሳደጊያ አሁን እንደዚህ ታመሽ፣ ኦፕሬሽን ሆነሽ ቁስል ላይሽ ላይ እያለ አረብ ሀገር ሄደሽ ለመስራት ልጆችን ሰው ጋር ለማስቀመጥ የትኬት ያጣች ሴት ለአና ስጭሚሎች ለምንድን ነው አትንቀላልሽ እንጂ፣ እና ፍርድ ቤት ከገባሽ ምናምን ብዙ ውጣ ውረድ ያለው ይቅርብሽ ምናምን፣ ከሱ የምትካሸሽ ሰዓት ጊዜሽን አትጨርሺ ምናምን አሉኝ ማለት ነው። ደግሞ ለምን ፍርድ ቤት አንድ ማንኪያ አይፈርድልሽም? ይሄ ፌራ ሀቅሽ ነው። አመታት ለፍተሻል ገባሽ ዓመታት ለፍተሻል። ሄደሽ ፍርድ ቤት ብትከሺ እኩል እኩል ትካፍያልሽ። እንደዚህ በዜሮ አትወድቂ፣ በዜሮ አትሆኝም። ያው በአንቺ ንብረት እሱ ምንም ባላፈራው አንቺ ለፍተሽ አረብ ሀገር ስምንት ዓመት ሰርተሽ ደክመሽ ከልጆችሽ ርቀሽ የስድስት ወር አራ ስጣን ጥለሽ ስኬሽ ይዘሽ ሰርተሽ ያመጣሽ ነገር እሱ ቢናው ሳይወቅሰው የአንቺ ሀቅ ላይ ሌላ ሚስት አግብቶ እየኖረበት ይህንን በደል ለአምላክ ስጪው ማለት ፌር ነው፣ ፌር ነው። ጉዴ ግዴታ ነው እኮ እንዴ ምድር ላይም እኮ ፍርድ አለ፣ አደለ? ፍርድ ቤት ያለው ለምንድን ነው? ሸሪያ ፍርድ ቤት ያለው ለምንድን ነው? ስለዚህ ሸሪያ ፍርድ ቤት በሀቅ የሚፈርድ ከሆነ ለዚህቺ ልጅ ይፍረድላት። የዓመታት ላቧን በልቶ ሁለተኛ ሚስት አግብቶ እስኪ ተንፈራፍቶ እየኖረ እሷ ደግማ ልጆቿን በትና ልጆቿን ሰው ጋር አስጠንታ አረብ አገር የምትሄድ ነው ሴት ስለሆነች ነው እንደዚህ እየተበደለቻቸው። ወንድ ቢሆን ኖሮ እንደዚህ እንደዚህ ሲበደል ማንም ዝም አይልም። እሷ ሴት ስለሆነች ነው ዝም የሚባለው ለምን? ስለዚህ ሸሪያ ፍርድ ቤት ሄደሽ ከሰሽ እንድታሳይ ነው እንፈልጋለን። የሚከፈለውን ክፍያ ነገርሽ፣ ክስ ለመመስረት ክፍያ ይፈልጋላል። ሺ እሱ እኔ ራሴ ከትፍላለሁ። አንደኛ፣ ሁለተኛ ነገር ደግሞ አንቺ አረብ ሀገር አትክ ጅ እኛ የሆነ ነገር የምትሰርበትን እናግዝሽ እያለች ይህን ምንት ያለሽ፣ አቡዬ እኔ ሰው ማስቸግር ሰው አይደለም። ከወደኩበት ራሴ መታገል ነው የምፈልገው እና ለማንም ላስቸግር አልፈልግም። ፈጣሪ አሳክቶልኝ ብሄድ ብሰራ ምናምን ከወደኩበት ብነሳ ራሴ ብታገል፣ በቃ የሚያሳስበኝ ጉልበቴ ምናምን መቆም አልችልም ወገቤ ምናምን ፊት ለፊት ካልተኛው በጀርባ መተኛት አልችልም። ወገቤ ውቼን ያሞኛል። እና የሚያሳስበኝ ጤናዬ ነው እንጂ በራሴ የወደኩበት መታገል እፈልጋለሁ፣ መስራት እፈልጋለሁ። ማንም ማስቸግር አልፈልግም። ወይም ደግሞ አላህ ረቶኝ የራሴ ሀቅን የደከምኩበት የተቃጠልኩበት ቢመለስልኝ አሁን ይህን ቪዲዮ ምናምን ሳያይ ዩቱብ ምናምን እንትን ላይ እንደገባሁ እንደቦሰጥኩ ታቃወቀ። ያው እቃዎቹ ምናምን ልክ ከውጭ ስመጣ ራሱ አሽሽተዋል ነው የተባለው። የሱቅ እቃ ምናምን ማለት ነው ፖስት ብኛለች ምናምን ብሎ ማለት ነው። ደብቆታል ምናምን ግማሽ እቃ ምናምን ደበቀው ነው ያለኝ ማለት ነው የተባልኩት። አሁንም ደግሞ ይሄ ሚዲያ ላይ እንደወጣሁ እንደተናገርኩ አውቋል። አባቱ ምናምን ደውሎ አያቅም አባቴ ጋር ምናምን ወንድሜ ጋር ደውሎ አባቴው ተቆጣ ምናምን ለምን ወጣች ለምን ሚዲያ ምናምን እንደምትወጣ ያደርጓቸው እናንተ ናችሁ ምናምን ብየ ያለው ምናምን አለ። እንግዲህ እኔ ጋር አልደወለም አባትዮ ማለት ነው። ከቡዬ ምን መሰለሽ ብር ጠፊ ናት ትመጣለች፣ ትሄዳለች። ግን እኔ ሰብአዊነት ነው የፈለግኩት የነበረ አሁን አባትዮ መቶ ምናምን ሲቲ አንቺም ይብረድልሽ እሱም ይብረድለት እስከዛ ድረስ ስለልጅሽ ምናምን ሶስት መቶ ብር ምናምን ልስጥሽ የልጅሽ ምናምን ምግብ የሳሙና ምናምን ልስጥሽ ቢሉም፣ ወደ ሚዲያ አልወጣም። ከብር ሰው ይሻለኛል። ሰው ይውደቅብህ ወይስ ግንድ ይውደቅብህ ሲባል ግንድ ይውደቅብኝ፣ ሰው ከወደቀብኝ ማን ያነሳልኛል? ግንድ ከወደቀብኝ ሰው ያነሳልኛል ተብሎ ይሄን ተረት አለ። ከሁሉም ደግሞ የሚበልጠው ሰው ነው። ግን አባትዮ ምናምን በጣም የተሰማኝ ባለቤት ላይ ሳይሆን የእሱ ቤተሰብ ምን ሆንሽ የትወደሽ ልጆችሽ አንቺስ ምን አለሽ? በሰላም ገባሽ ወይ ምናምን ብሎ አልተጠየቀኝም። ለምን ትናንትና ሱቁ እዚህ ነበረ፣ ዛሬ ደግሞ ጭኖ ወጥቷል። መያዝ አልችልም። አሁንም ደግሞ ልክሳስን ብልም ምን ተባልኩም? ንግድ ፈቃድ ምናምን በሌላ ሰው ከሆነ የዛን ሰው ነው ሊልሽ ይችላል። በቃ አላደለም። የዛን ሰው ነው ሊልሽ ይችላል። ንግድ ፍቃድ ምናምን የተከራየው ሰውዬው ጋ ነው ተባልኩ። ንግድ ፍቃዱ ማለት ነው የቤቱ ማለት ነው። ግን የሱቁ የራሱ ነው። ንግድ ፍቃዱ ደግሞ በሰውየው ንግድ ፍቃድ ነው የሚሰራው ማለት ነው። ሁሉ ነገር ውጥንቅጡ የወጣ እና አሁን ብቶጪ ምናምን ምንም መፍትሄ ላታገኝ ትችያለሽ። አትንከራቸች ምናምን የተባልኩት ማለት ነው። በቃ እኔም ግራዬም ቀኝ ማኝቼ ምናምን በቃ አቅሜን አይቼ አቅም ደካማ እንደሆንክ ሴት እንደሆንክ ምናምን አቅም እንደሌለኝ ውጭ ቁጭ ብያለሁ ማለት ነው። ሰፈር ላይ ሰው ህዝብ ምናምን ያቃል። የሰፈሬ ሰው ያቃል፣ ጎረቤቶቼ ያቃል፣ ሱቁ በማን እንደተከፈተ ምናምን ብሩ ምናምን በማን እንደሆነ ማን እንደሚለፈ ነበረ ሰው ሁሉ ያቃል። ሰው ሁሉ እራሱ ጎረቤቴ ምናምን ከኔ በላይ ያሳዘናቸው የሰፈሬ ሰው ነው። አንቺ እንደዚህ ተቃጥለሽ ሱቁ ለምን ትተይለታለሽ? ወተን እንያዘው ምናምን አሉኝ ማለት ነው። ግን ወንድሞቼ ምናምን ላላሰተሹ አትንከራቸቲ ላላሰተሹ ግቢ ተብዬ እሜን አይቼ ዝም አልኩ። ግን አላህ የሚፈራ ከሆነ ምናልባት ይህም ቪዲዮ ሊያዩ ይችላል። አላህ የምትፈራ ከሆነ የልጅህ የልጁ የልጁ ቢሰጥ ደስ ይለኛል። እኔስ ችግር የለው ሞኝ ስለሆንኩ ትናንትና ምናምን ስታገባኝ ምናምን ሁሉም ነገር ብደክም ብትለፋ ምናምን ለእኔ ወጪ ብለህ ብታወጣ ኖሮ ዛሬ እንደ ሶፍት ባልጣ ላይ ነበረ። አፍንጫ ተጠርጎ ምናምን እንደሚጣል ሶፍት ተጥያለው። ግን ለልጅ የደከምኩበት ለልጁ ምናምን ቢሰጥ ደስ ይለኛል። ሲና ሰዎቹ ለምንስ ምስክር ምሻለን ምናምን አሉ ወተን ምናምን እንዳያገባ፣ ምስክር ካለሽ ለምን አትከሽም ታዲያ? ማለት ይሄ እኮ ጥቃት ነው እኮ ይሄ እኮ በደል እኮ ነው። አንቺ ላይ የደረሰብሽ እኮ በደል ነው። በደልን ለምን እሺ ትያለሽ? ለምን ትሸነፊያለሽ? ጥቃትን ለምን እሺ ትያለሽ? ለምን ስትጠቂ ዝም ትያለሽ? ወንድሞች ምን አገባቸው? ይቅርታ አድርጊልኝ፣ እኔ አንድ ሰው ሀቅኝ በልኩብኝ። እኔ በፍቅር ከሆነ በፍቅር ከሆነ ምን ምንም እሰጣለሁ፣ ችግር የለብኝም። በፍቅር እሰጣለሁ፣ ግን አንድ ሰው እሷ ሴት ናት ብሎ አስበው እሷ አቅም የላትም ምንም ማድረግ አትችልም ብሎ ንቆኝ ንቆኝ ደግሞ ሲያጠቃኝ እናቴ ትሙት ዝም አልልም። ወንድሞቼ ተይ ቢሉኝ ማን ተይቢለኝ አልሰማም። ህግ የሚባል ነገር አለ። ሄጄ ፍትሄ ይቀበላለሁ። ምክንያቱም እሱ አንቺ ሴት ናት አተማረችም አቅም የላትም ምንም አታመጣም ብሎ ነው የዚህ ሁሉ አመት ላብሽን የበላው። ለምን ሰው እንደ ጅል ሲቆጥርሽ ዝምት ያለሽ በፍቅር እኮ ኩላሊት የሚሰጣል እኮ ብለሽ አልቀድማ፣ በፍቅር ወይ ጭንጄ፣ በፍቅር ለወደድኩት ሰው እሰጣለሁ። ግን አንድ ሰው እንደ ጅል ሲቆጥረኝ ግን የማየትሙት ማንም ይሁን ማን ዝም አልልም። ማንም አያስቆመኝ። እንደ ጅል አንቺ ለፍቅር ብለሽ ያደረግሽው ነገር እሱ እንደ ጅል ቆጥሮሽ ምንም አታመጣም ብሎ ኮ ነው፣ እንደዚህ እንደ ሸንኮራ መጦ እንደ ማስቲካ አኝኮ ጣምሽ ሲያልቅ ይጣለሽ፣ እንደፈለገ ይሂድ። ሁለተኛ ሚስት አይደለም አምስተኛ ሚስት ያግባ አይመለከተንም። እኛ ግን ሐቅሽ ላብሽ፣ ጉልበትሽ ግን ሊበላ አይገባም። ይሄ ትክክል አይደለም። ፍትሕ የሚባል ነገር ካለ እዚህ ምድር ላይ ትክክል አይደለም። በቃ ሐቅሽን ላብሽን ይስጥሽ። ልጆችሽን ሰው ቤት ጥለሽ አረብ ሀገር በድጋሚ አትሰደጂ። ሱቅሽን ይስጥሽ፣ ቤትሽን። አሁን እሱ አንቺ ቤት ውስጥ ነው እየኖረ ያለው ወይስ ቤትሽን መልሷል? ቤቱን እዛን ቀን ምናምን ወጥተዋል። እሱ ልብሱን ይዞ ወጥተዋል ልብሱን ይዞ ወጥተዋል። ቤቱ ያው ምንድን ነው መጀመሪያ ምን ይለኝ መሰለሽ? ቤቱ አላህ ያፍርሰው፣ ቤቱ ይፍረስ፣ ቤቱ ይፍረስ ምናምን ብሎ ይናገረኝ ነበረ። እኔ ደግሞ ምንለው ነበረ፣ ተው እንደዚህ አይደለም። ከተማ ላይ ምናምን ቤት ተከራይተሽ ቁጭ ስትይ ልጅ ካለብሽ ነፃነት የለሽም። ልጅሽ ለምን ልጄ መታብኝ ይባላል ልጅሽ እንደዚህ ያደረገ ይባላል። ውሃ ምናምን ስትደፊ ለምን ውሃ ደፋሽ ይባላል። አለ ሰዓት ስትገቢ አለ ሰዓት ለምን ገባሽ ይባላል። እኔ አሁን ልብሴን ለልጆቼ ልብስ ምናምን ሳጥብ ቆሻሻ ምናምን ከሆነ ሽንት ከሆነ ወደ ሽንት ጠብሽበት ቆሻሻ ውሃ እኔ ምንድነው በቃ ከወለ ልጅ ከወለሽ በኋላ ልጅሽ ስታይ ምናምን ተሻሻያለች። ለልጅ ብሎ መስዋዕት ነው የሚከፈል ነገር አለ ለልጅ ምናምን ብሎ መስዋዕትነት ይከፍላል ብዬ ነበረ። ግን እሱ እየፈለገኝ በቃ ብር ነበረ፣ ብርና ብር ነበረ። ግን እኔ እንደዛ ላስብኩትም ነበረ። ግን ብዙም ነገር አሳይቶኛል። ኦፕሬሽን ሆኜ አይቼዋለሁ። እናቴ ሞታ አይቼዋለሁ። በብዙ ነገር አይቼዋለሁ። ግን ትናንትም እንደዚሁ፣ ዛሬም እንደዚህ ሆናለሁ። ወይ ሰው ምን ይለኛል? አሁን የአንቺ ውስጥሽ የምታውቂው አላህና አላህ አንቺና አንቺ ነው የምታጩ ማለት ነው። ሰው የሚያውቀው ነገር የለም። ግን አንድ ቀን እንደዚህ ሆኛለሁ ብዬ ለወንድሞች ተናግሬ አላውቅም። አረባ ሀገር ከሄድኩ በኋላ ሲበዛብኝ አባቱ ጋር ደውዬ ፋድ እንደዚህ እየበደለኝ ነው ብዬ ነግሬያለሁ። እና አባት ለማነደድ የደገፉት ለእሱ ለራሱ ነው የደገፉት፣ ለእኔ አልደገፉኝም። በንግግራቸው ምናምን ማለት ነው በንግግራቸው የተረዳሁት ለእኔ አልደገፉኝም። የተደገፉት የደገፉት ለማን ነው? ለሱ። እሱም ደግሞ ሰፈር ላይ ምናምን ቤተሰቤን አይወዳትም እኔም አልወዳትም፣ ሌላ ሴት ላገባ ነው ብሎ ተናግረዋል። ስለዚህ ደግሞ እኔ አባቴ ምናምን እንደ አባቴ እያውያኋቸው ለአባቴ ያላለበስኩት አልብሻችኋለሁ። ቤቴ መጥቶ ምናምን ንገርሻ አሁን በእኛ እኔ ጉመር ሱቁ ነው ምናምን ይዘው የወጣው ማለት ነው። አሁን ለሱቁ በሸሪያ ፍርድ ቤት ለመክሰስ ገንዘብ ስለሌለው ገንዘቡን እኛ ካገዝንሽ በሸሪያ ፍርድ ቤት ከሰሽ ለምን ሀቅሽን አታስመልች እ አሁን እንደ እኔ የሚመስለኝ ከእናንተ በላይ ከህግ እናንተ ትሻሉኛላችሁ ነው የምለው ማለት ነው። እንደ እኔ ማለት ነው ከተሳሳትኩትም ትመልሱሉኛላችሁ። እንዳልሾ ስል ቁጥሩ ሰጥቼሽ ምናምን ብታናግሪው ደስ ይለኛል። እናንተ ብትጠይቁልኝ ከእናንተ በላይ ሰው አለ አልልም። ህዝብ ማለት መንግስት ነው እና እናንተ ብትጠይቁ በአንዴ ወስኖ አይሰጠኝም፣ ውጣ ውረድ አለው እና በአንዴ ምናምን ይወስንልኛል፣ ንብረት በአንዴ ይሰጠኛል ወይ በሳምንት ይሰጠኛል ብል አንድ ነበር አመት ሊቆይ ይችላል። ህግ የያዘው ነገር መንግስት የያዘው ነገር ከባድ ነው።

ያላንቺ ፍቃድ ማንም መክሰስ አይችልም ክሱ ጊዜ ይፈጫል ፍርድ ቤት መመላለስ አልፈልግም ሌሎች የተካሰሱ ሰዎችን አይቻለሁ ለአመታት ፍርድ ቤት ሲመላለሱ ስለዚህ ሊፈርድልኝ መንግስት ነምበርሽን ስጪና እዚህ ጋር እንትን እንደገባ አንቺ ትናግሪኛለሽ እሺ ከአካውንት ነምበርሽን ተናገሪ

ወይ ሙቤ እንዴት ና። ሙባረክ ነኝ። ፋሚሊዎችን ከተቻለ ትንሽ ገፋ ያርቡልኝ። አካውንቴ ዋርኒንግ ሰጥቶ ነው። ሙቤ ነው ሙቤ ነው። አካውንቱ ዋርኒንግ ሰጥቶት ነው። ፎሎ አድርጉት ሙቤ ነው። ጋይዝ ፎሎ አድርጉት። አካውንቱ ዋርኒንግ ሰጥቶት ነው። ሁላችን ደግሞ በሀቢባ ና በቤተሰቦቹ አስር ሺ ብር እኔም እስካሁን እኔ አስር ሺ ሙቢ አስር ሺ አሁን እናስገባለን። እኔ ሀሳብ የነበረ ቁጭ ብዬ ሁለት መቶ ሺ ላሰባሰብልሽ ነበር፣ ኮመንታተሮች አይበቃትም አሉ። ስለማይበቃሽ የገባው የሚበቃ እንዲሰጥሽ አካውንት ነንበርሽን እዚህ ጋር እንለቃለን እንሰጣለን። ያስገባ በታማኝነት ያስገባ፣ እሺ አካውንት ነንበርሽን ስም በላቸው። ይኸውልህ እነሱ እንደፈለጉ እንደዚህ ወደዚህ አንዴ ወደዛ አንዴ ሊጎትቱኝ ነው የሚፈልጉት። እኔ መጀመሪያ ቁጭ ብዬ ነባ ሰው ልልቅ ምላት ነበር። ቀናት ነው የሚፈጀው ይህን ስራ። እንደዛ ላደርግ ነበር። ለምን እኔ እርግጠኛ መሆን ስለምፈልግ መግባቱ ከዛም በኋላ አይበቃትም። ግማሹ አንድ ሚሊዮን ብሎ ይጽፋል፣ ግማሹ ሰባ ሺህ ብሎ ይጽፋል። ልክ እንደሚሰራ እነሱ ቁጭ ብለው እንደሚሰበስቡ ነገር። ሰው እንደዛ ከሆነ አካውንቷን እዚህ ጋ እንሰጣለን፣ የገባ አስር ሚሊዮን የሚግባላት አንድ ሚሊዮን የሚግባ ሁለት ሚሊዮን አና አካውንቷን ብቻ አየር ላይ መልቀቅ። ገባችሁ? እኔ ጥርታ ያለ ስራ ልሰራ ነበር የፈለግኩት። እናንተ ደግሞ እኔን እንደምቀኛ አያችሁኝ። ኖ አይበቃትም፣ ኧረ አይበቃትም አላችሁ። እኔ ደግሞ ከዛ በላይ ቁጭ ብዬ ከአርባ ሰው በላይ መዝግቤ እንትን ማለት አልችልም። እኔም ጉልበቴም አቅሜም አይፈቅደውም። አቅሜም ይፈቅደውም እሷ ገጠራ አማ ቦታ ነው ያለችው። አንቺ አካባቢ በትንሹ ጀምረሽ ራስሽ እየሰራሽ የምታሳድጊው ሸቀጣ ሸቀጥ ሱቅ ስንት አልኳት። ከመቶ ሀምሳ ሺህ እስከ ሶስት መቶ ሺህ አለች ስትል፣ በቃ እስከ ሁለት መቶ ሺህ እኔ እችላለሁ፣ ቁጭ ብዬሽ ማሰባሰብ አልኳት። ኖ ኖ ኖ፣ ያንቺ ሀሳብ ይሻላል። መጀመሪያ ያንቺ ሀሳብ ጥሩ አይደለም ብላችሁ የለ። የእናንተ ሀሳብ ነው የሚደረገው፣ እናንተ ያላችሁት ነው የሚሆነው። እሺ ማሬ ሚዩትሽን አብሪና አካውንትሽን ንገሪ ንገባይግባኩ እንደዛ አላረገ አንድ ሺህ ከራሴ ነው የምጀምረው። ራሴ እዚሁ አስር ሺህ ያስገብቼ አን ይዘው እሱም አስር ሺህ ያስገብቶ እንጀምራለን ከራሳቸው። እሺ አንድ ሺህ ሰባ ሁለት ሰባ ሁለት